የዘጠነኛው ሺ የተከታታይ ድራማ አተዋናይና ደራሲ ሱራፌል ብስራት ወይም አቡ ዛሬ እንግዲህ ተድሯል ማለት ነው። ሱራፌል እንግዲህ ማን ነው ያገባ? ሚስቱ ማነች? ኬት ነች? ለምደ ብዙ ጥያቄዎች እየተነሱና ሚስቱ ዶክተር ሂሚለት ባለች ሐኪም ነች። እጅግ በጣም የሚያስገርም ነገር ነው። እሷ አርቲስት፣ እሷ ሐኪም ከሕክምና ዓለም ና ከአርት ዓለም እየተገናኘ የተጣመሩ ሁለት ጥኖች ናቸው። ከዚህ በፊት እንደምታውቀው ብዙ ጊዜ ብዙ ፎቶዎች ላይ እና የተለያዩ ቪዲዮዎች ላይ እንደዚውም ደግሞ ዘጠነኛው ሺ ድራማ ላይ አብሮ ሲሰሩ የነበረው እዚህ ፎቶ ላይ የምትመለከቷት የእሱ ፍቅረኛ እንደሆነች ነበረ የምታስቡና ብዙ ሰዎችም የሚያስቡት እሷ እሷ የሱ ፍቅረኛ እንደሆነች እና ብዙ ዜናዎች በእሱ እንደተሰሩ ብዙ ማስታወቂያዎች አብረው እንደሰሩ እና ብዙዎች ያሰቡት መቼ ይጋባሉ የሚሉ ብዙ ሰዎች ነበሩ፣ እኔም ጨምሮ እንደዛ ነበር ማስበው መቼ እንደሚጋቡ ወይ ይጋባሉ እነዚህ ጥንዶች ብዬ ነበር ማስበው። ነገር ግን የሆነ ሌላ ነው። አንዳንድ ጊዜ ሶሻል ሚዲያ የምናያቸው የምናውቃቸው ሳይሆኑ ብዙ ጊዜ ትናንት ምስጥር ስለሆነ እንደሚስጠርም ይዞ፣ ግን አሁን እዚህ አቡ ይዞ ሊመጣ ሌላ ዶክተር ሄርሚላ የሚትባል ቆንጂ ቆንጂ ነች ማለት ነው። የጋብቻቸው ስነስርዓትም ዛሬ ተካሂደዋል። እጅግ በጣም ደስ የሚል ፕሮግራም ነበረና ና በቤተ ክርስቲያን የተካሄደ በሃይማኖታዊ ስርዓት የተካሄደ የጋብቻ ስነስርዓት ነበረ። ብዙ ሰዎች ብዙ ታዋቂ ሰዎች የተገኙበት ለምሳሌ ዩትበር አቤል ብርሃኑ እንደዛም ነው የገረም አርቲስቶች ብዙ በህዝብ ዘንድ ተወዳጅ የሆኑ ሰዎች የተገኙበት ደማቅ ሰርግ ነበረና እጅግ በጣም ብዙዎችም ደግሞ አድናቆታቸውና እንደዚያም ደግሞ ደስታቸውን ገልጾለታል። እኔም በጣም ደስ ብሎኛል። አቡም ከለዚህ በቃ ማለት ፈልጋለሁ። ሰዎች በዚህ ጊዜ የተጋቡ የተፋቱ ባሉበት ጊዜ እነዚህ ስነስርዓት ባለው በቤተ በቤተክርስቲያን ስነስርዓት ማግባት ደስ ብሎኛል። ሰርጋችሁ በጣም ያማረ ነው። እኔ ፕሮቴስታንት እምነት ተከታይ ቢሆን እንኳን ግን ደግሞ ይህ ሰርግ በጣም ወድጄያለሁ። በጣም ደስ የሚል ሰርግ ነው። እኔም እንደዚህ ባገባ እላለሁ ወደፊት ያ እግዚአብሔር እርትትን ቢል ማለት እንደ ሃይማኖቴ ማለት ነው። ቤተክርስቲያን እንደዚህ ኦርቶዶክስ ባልሆነም ግን ያው ሃይማኖቴ ፕሮቴስታንት እንደነገርኳቸው እንደነገር ኳቸው ነው። ግን በፕሮቴስታንት ሃይማኖት ስርዓት እንደዚህ ባገባ እላለሁ። እጅግ በጣም ደስ የሚል እና ለብዙ ወጣቶች ምሳሌ የሚሆን ነው። ብዙ ሰዎች እንግዲህ አቡን የሚያውቁት በቀልዱና በቀልዱ ነው። እንግዲህ ሁሌም ቀላጅ ነው ይመስላል እንጂ በጣም ቁም ነገረኛ የሆነ ወጣት ነው። እኔ እሱ ለዚህ በቅቶ ዛሬ እዚህ በመድረሱ በዚህ ስርዓት እንደዚህ በማግባት በጣም በጣም ደስ ብሎኛል። ላለው እና ሌሎች ወጣቶችን በተለይ አርቲስቶች ከሱ ብዙ ነገሮችን ይማራሉ ብዬ አስባለሁ። አንዳንድ ጊዜ በስጋዊ ሕይወታችን ብቻ ሳይሆን በመንፈሳዊ ሕይወታችንም እንደዚህ ጠንክረን በምናምንበት ሃይማኖታችን ጠንካራ መሆን እንዳለብን ነው እኔ የሚሰማኝና፣ በጣም ደስ ብሎኛል። አብራችሁ በጣም ታምራላችሁ። ጥሩ ጥንዶች ናችሁ። ወደፊት አብራችሁ ወልዳችሁ ክበዱ። ረጅም እድሜ የአብራምና ሳራ ይሁንላችሁ።

ብዙ ልጆች ውለዱ ክበዱ ማለት ነው እፈልጋለሁ። በጣም ደስ ብሎኛል። እንግዲህ በጣም ገራሚ ሰርግ ነው። ለብዙ ወጣቶች ቅድም እንደተናገርኩ አርያ የሚሆን ሰርግ ነው። በጣም ደስ ብሎኛል። ልጆቻችሁን በኮመንት ሴክሽን ላይ ገብታችሁ ደስታችሁን መግለጽ ትችላላችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ ማድረግ ቤተሰብ ሆናችሁ እንዳትረሱ። እኔ ወንድማችሁ ሰላም ሰላሙ ነውልኝ።